ይሄ የመጣት ፕሮዳክት ሞቢክስ ይባላል። ሞቢክስ ስማርት ኤሌክትሪካል ዊልቸር ነው። የዚህ ፕሮዳክት መነሻዬ አዲስ አበባ ዩኒቨርሲቲ ውስጥ በመማርበት ሰዓት አካል ጉዳተኛ የነበረ ጓደኛዬ ነው። በመጀመሪያ የሱን ማኑዋል ዊልቸር ወደ ኤሌክትሪካል ዊልቸር ነው ለመቀየር ጥረት ያደረኩትኝ። እንግዲህ ኢትዮጵያ ውስጥ ከ11 ሚሊዮን በላይ የእንቅስቃሴ ገደብ ያለባቸው አካል ጉዳተኞች አሉ። ከዛ ውጭ ደግሞ ወደ አፍሪካ ቁጥሩ ወደ 80 ሚሊዮን ይጠጋል ማለት ነው። ከዚህ ውስጥ በተመጣጣኝ ዋጋ አድቫንስድ የሆኑ አሲስቲቭ ዲቫይሶችን የሚያገኙ ሰዎች ከአንድ ፐርሰንት በታች ናቸው። ስለዚህ ይህንን ክፍተት ለመሙላት ለእኔ ሶሉሽን ይሆናል ብዬ ያሰብኩትን ፕሮዳክት ነው የሰራሁት ማለት ነው። ከውጭ ኢምፖርት የሚደረጉ የዊልቸሮች አሉ፣ ኤሌክትሪካል ዊልቸሮች እነሱ የራሳቸው ክፍተት አለባቸው። አካል ጉዳተኛው ማህበረሰብ፣ በተለይ መንቀሳቀስ የማይችሉ ሰዎች ይህንን ፕሮዳክት ለመግዛት አንደኛ ዋጋው ውድ ነው። ሁለተኛ እዚሁ ስለማይሰራ የሜንቴናንስ ችግር አለ። ሌላኛው ደግሞ ለእኛ ሀገር ኢንፍራስትራክቸር ተደርገው ስለማይሰሩ እና ኢምፖርት ተደርገው የሚመጡት አንድ አይነትና አማራጭ የሌላቸው በመሆናቸው ምክንያት እሱን ክፍተት ይሞላል ብዬ ያሰብኩት ፕሮዳክት ነው እንግዲህ ሞቢክስ በአድቫንስድ የሆኑ ቴክኖሎጂዎች ተካተውለታል። አንደኛው በኛ ሀገር ኢንፍራስትራክቸር በተለይ አሁን እየተሰሩ ላሉት መንገዶች ምቹ ሆኖ እንዲነዳ ከዛ ውጭ ደግሞ ወደ ገጠር አቅራቢያዎችም ላሉ ሰዎች በሚመቻቸው መልኩ እንዲቆጣጠሩ ተደርጎ የተሰራ ከመደበኛው ኤሌክትሪካል ዊልቸር እስከ አድቫንስድ ኤሌክትሪካል ዊልቸር አካቶ ሚዝ ቴክኖሎጂዎችን የያዘ ነው። አንድ ተጠቃሚ ዊልቸሩን ለመንዳት በሁለት አይነት መልኩ መቆጣጠር ይችላል። አንደኛው የሞባይል አፕሊኬሽን ዴቨሎፕ አድርገንለታል፣ ሞር ኦፍ ስማርት ለማድረግና የተለያዩ ፊቸሮችን ለመጨመር። ሌላኛው ደግሞ ሞባይል ዋይርለስ ቱሪስቲክም እንደዚሁ አካተንለታል ማለት ነው። ይሄ ኢንክሉሲቪቲን ከመጨመር አንጻር፣ ከዛ ውጭ ደግሞ ለተጠቃሚው የቴክኖሎጂ አድቫንስመንትን ለመጨመር በጣም ጥሩ የሆነ አማራጭ ነው ብለን አስባለሁ። ይህን ፕሮዳክት ለመስራት እስከ 65 ሺህ ብር ይፈጃል። ይህ ማለት በመደበኛውና በአድቫንስድ ቴክኖሎጂ መካከል ያለው ዊልቸር ማለት ነው። የቤዚክ ዊልቸር ዋጋ ከዚህ የሚቀንስ ሲሆን በጣም አድቫንስድ ፊቸሮች ተካተውለት የሚሰሩት ደግሞ ከዚህ ዋጋቸው ይጨምራል። ይህም ፕሮዳክት በኢትዮጵያ የማምረት ፍላጎት አለኝ፣ በብዛት የማምረት ፍላጎት አለኝ። ከዛ ውጭ ደግሞ ይሄ እኛው ጋር ያለው ችግር በአፍሪካ ማርኬት በብዛት አለ። ስለዚህ ወደ አፍሪካ ማርኬትም ኤክስፖርት የማድረግ ሀሳብ አለኝ ማለት ነው። ይህን እንዳላደርግ እክል የሆኑብኝ የፋይናንስ እና የሪሶርስ እጥረት ነው። ይህንን የማገኝበት እድል ቢኖር እርዳታ ቢደረግልኝ ፋይናንስ ሪሶርስ ቢሟላልኝ ከሀገራችን ባለፈ ወደ ሌላውም ዓለም የመላክና የከረንሲን ኢሹ ለመፍታት ጥረት አደርጋለሁ። በዚህ አጋጣሚ ይህን ስራ እንድሰራ ድጋፍ እያደረገልኝ ያሉ መላውን አካላት አመሰግናለሁ።